ሰላም ሰላም ተወዳጆች እንደምናላችሁ የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ተባረኩ። አቡነ እንድርያስ የተባሉ አባት የሊቃውንት ጉባኤ የበላይ ጠባቂና ሰብሳቢ የሆኑት ያው ሰምታችኋል። ሰሞኑን በቪድያ በቪዲዮ ይንሸራሸር ነበረና ወደ 15 የሚደርሱ ታቦታትን ለሙስሊሞች የሸጡና እንደገና ደግሞ በፓትርያርኩ ላይ የጥንቆላ ነገር ያደረጉ በግ ሳይቀር የቀበሩ እንደሆኑ በጣም ቪዲዮው ይንሸራሸር ነበርና፣ እኛም በዚህ ጉዳይ ላይ ምላሽ ሰተንበታል አግባብ እንዳልሆነ እና ታቦቱን ካላመኑበት አላመንኩበትም ብለው የመጽሐፍ ትርጓሜ አስተማሪ ናቸው ይባላል እና ያንን እውነት ማስተማር ሲገባቸው እስልምናን ተቀብለው እሳቸው ብሰው ታቦት እስከ መሸጥ 15 ታቦታት ለጥንቆላ ሥራ ሰው ለማጥፋት ብለው ታቦት እስከ መሸጥና በግ እንስሳ እስከ መቅበር ደረጃ የደረሱ ሰው መሆናቸውን እንግዲህ አይታችኋል ማለት ነው። እጅግ በጣም ነው ልብ የያዘ ነው በዚህ ነገር እና ተገቢውን የሆነ መልስ ሰጥተናቸው ነበር። አሁን ደግሞ ለዛ ማጣፊያውን ምላሽ ሊሰጡን አቡነ እንድርያስ ለታድሶች የሰጡት የማያዳግም ምላሽ የሚል ቪዲዮ አግኝቼ በዛ ጉዳይ እንደ እግዚአብሔር ቃል የሆነውን መልስ ለመስጠት ነው በፊታቸው ያለሁት። እስቲ የማያዳግመውን የአቡነ እንድርያስን ምላሽ ሰምተን እንመለስ። ጌታ ይባርካችሁ። ተከታተሉ። ቪዲዮ ህዝብ ሃይማኖቱንም መጠበቅ አለበት ማስጠበቅ አለበት። ቤተ ክርስቲያኑን መጠበቅ አለበት ማስጠበቅ አለበት። ጊዜ ክፉ ነው። ጊዜ መልካም ነው። ጊዜ ወርቅ ነው። ጊዜ ጨለማ ነው። ጨለማውን ለማለፍ መዘጋጀት ያስፈልጋል መታጠቅም ያስፈልጋል። የተለያየ ቋንቋ የሚናገሩ ሕይወታቸውን የማያውቁ ጨለማው ቀን የሆነባቸው ቀኑ ጨለማ የሆነባቸው ስንቶቹ ስንቶቹ ናቸው ቀን ሰው መስለው የዲት አውሬ የሚሆኑ ስንት ናቸው? የአምላክ ሰው መሆን የተሰወረባቸው የሰው አምላክ መሆን የረቀቀባቸው ሕይወታቸውን ያላወቁ ስንት ናቸው? ወገኖቻቸው ድብልቅልቅ ያለባቸው መምህር የሌላቸው አምላክ የተባረከ የተመሰገነ ይሁን። እናስተምራለ እንደሰማችሁት ነው። እንግዲህ እኔ አባት ምንም ባለማፈር እንደገና ለእኛ ማለት ነው የማያዳግ መልስ እሰጣለሁ ብለው የተናገሯቸው ሀሳቦች አሉና ሃይማኖታችሁን፣ ህዝቡ ሃይማኖቱን መጠበቅ አለበት፣ ማስጠበቅ አለበት። ቤተ ክርስቲያኑን መጠበቅ አለበት፣ ማስጠበቅ አለበት። ጊዜው ክፉ ነው፣ ጊዜው መልካም ነው፣ ጊዜው ወርቅ ነው፣ ጊዜው ጨለማ ነው እያሉ ከዛ በኋላ ቀጥታ የገቡት እኛን በመውቀስ ነው። የተለያዩ ቋንቋ የሚናገሩ ህይወታቸውን የማያውቁ ጨለማው ቀን የሆነባቸው ቀኑ ጨለማ የሆነባቸው ስንቶች ናቸው። ቀን ሰው መስለው ሌሊት አውሬ የሚሆኑ ስንቶች ናቸው። የአምላክ ሰው መሆን የተሰወረባቸው፣ የሰው አምላክ መሆን የረቀቀባቸው፣ ህይወታቸውን ያላወቁ ስንት ናቸው ወገኖቻችን ድብልቅልቅ ያለባቸው ህይወታቸው ድብልቅልቅ ያለባቸው ህይወታቸው መምህር የሌላቸው ሰውን እናስተምራለን እናስተምራለን ብለው የሚያወናብዱ ስንት ናቸው ብለው ተናግረዋል። እሺ ጥሩ፣ መልካም። ግን እኛ እንግዲህ መምህር የሌለነን የምናወናብድነን ከእርሶ ግን ምን እንማር? እሺ ይሁን፣ እኛ መምህር አይኖረን የምናወናብድ እንሁን። እሺ እርሶ እውነተኛ መምህር ከሆኑ ከእርሶ ምን እንማር? ይህንን ልንማር ይገባሉ ወይ ነው። አሁን የኔ ጥያቄ የእኛ መምህር የሌለን አለመሆኑና መሆኑ ምንም እንትን የለውም። ግን ከእርሶ ምን እንማር? እርሶ የሊቃውንት ጉባኤ ሰብሳቢ ኖት፣ አረጋዊ አባት ኖት፣ ሊቀጳጳስ ኖት። እና ቀላል ነገር አይደለም። በቤተ ክርስቲያን ትምህርት የደከሙ መሆኑን ሰምተናል። ነገር ግን ስራዎትና እርሶ አብረው የሚሄዱ አይደለም። እኔ በእውነት እርሶን አረጋዊ አባት ለመናገር በጣም ይከብደኛል። ምክንያቱም በእድሜም ቢሆን ትልቅ አረጋዊ አባት ስለሆኑ ከጵጵስናም ባሻገር እርሶን መናገር ይከብዳል። ወላጅ ሊሆኑ ይችላሉ፣ አያት ሊሆኑ ይችላሉ። እንደ በእድሜ ደረጃ እንኳን ስናስብ እና ነገር ግን ተግባሩን ስናይ በጣም በጣም ነው የሚያሳዝነው መምህር የሌላቸው ብለዋል። ታዲያ እርስዎ መምህር ከሆኑ ለምን አራያ አልሆኑንም? ለምን መልካም ነገር አልተገኘቦትም? በእውነት እኛ እኮ ወንጌል ነው እያስተማርን ያለ ነው። የእውነትን ቃል ነው ከመጽሐፍ ቅዱስ ውጭ የሆኑ ትምህርቶችን አንቀበልም። የእግዚአብሔር ቃል ይበቃናል ብለን የእግዚአብሔር ቃል በእግዚአብሔር መንፈስ የተጻፈውን መጽሐፍ ነው እያስተማርን ያለ ነው። ከዛም መልስ ደግሞ ኢየሱስ ብቸኛ አዳኝና መድኃኒት ጌታ እንደሆነ ሰዎች በሞተላቸው ጌታ እነርሱን ስለማጽረቅ በተነሳው ጌታ አምነው እንዲድኑ ሆኖ እየሰበክን ያለ ነው። እርሶ ግን አልፈው ከእግዚአብሔር መንግሥት ወጥተው የጥንቆላ ስራን ሲሰሩ ተሻርከው፣ ተመሳጥረው በፓትሪያርኩ ላይ ተነስተው የተለያየ ነገር ያደረጉ ሰው እንደሆኑ የአደባባይ ምስጢር ሆኗል። ተዘግዝኮ ወጥቶ ማለት ነው። ስለዚህ እንዲህ ባለ ችግር ውስጥ እያሉ እርሶ መምህር የሌላቸው ብሎ እኛን መውቀስ አግባብ ነው ወይ? እንደገና ቤተ ክርስቲያናችሁን ጠብቁ ብሎስ መናገር፣ እንደዚህ አይነት የተዘረዘሩ ሀሳቦችን አሁን መናገር ከእርሶ ይጠበቃል ወይ? ጉድለቶትን ነው እርሶ ሊያስተካክሉ የሚገባው። ንስሐ ነው ሊገቡ የሚገባው። በእውነቱን ለመናገር መቼም የማይክዱት ሀቅ ነው። በአደባባይ ነው ይሄ ነገር የተደረገውና በእውነት ይሄ ከእርሶ ይጠበቃሉኝ። እኔ በእውነት እርስዎን ሳስብ የኦርቶዶክስ ቤተክርስቲያን ላይ ተስፋ ቆረጥኩኝ። በእውነት በጣም ነው እያዘንኩት። በእውነት እና እርስዎ እኛን ሊወቅሱና መምህር የሌላቸው ብለው ሊናገሩ ፈጽሞ አይገባም። ሲጀመር ራሱ መጥተው ያንን ስተቶትን ማስተካከል ነው የሚገባው። ንስሐ መግባት ነው እንጂ ያለብዎት። መምህር ሌላቸው ብለው እንዲህ አይነቱን አስተያየት ሊሰጡ በፍጹም አይገባም። መጽሐፍ እንደውም ምን እንደሚል ያውቃሉ። እኔ ለእርሶ መጽሐፍ አልጠቅስ ግን በሮሜ መጽሐፍ ምዕራፍ ሁለት ቁጥር 24 እስከ 21 እስከ 24 ድረስ እንግዲህ አንተ ሌላውን የምታስተምር ራስን አታስተምርምን? ምን አትስረቅ ብለህ የምትሰብቅ ትሰርቃለህን? አታመንዝር የምትል ታመነዝራለህን? ጣዖትን የምትጸየፍ ቤተ መቅደስን ትዘርፋለህን? በሕግ የምትመካ በመተላለፍ እግዚአብሔርን ታሳፍራለህን? በእናንተ ሰበብ የእግዚአብሔር ስም ባሕዛብ መካከል ይሰደባልና ይላል። ውበንተዚህ ጸርፎ አሕዛብ ላይለስም እግዚአብሔር በእናንተ ሰበብ የእግዚአብሔር ስም ባሕዛብ መካከል ይሰደባል። ስለዚህ አንድ አስተማሪ ሌላውን ከማስተማሩ በፊት እራሱን ነው ማስተማር ያለበት። ቤተ መቅደስን እየዘረፈ ጣዖትን ሊጸየፍ አግባብ አይደለም። እርሶ እኮ ጣዖትን አልተጸየፉም፣ ጣዖትን አልተጸየፉም። ስለዚህ ስለ ቤተ መቅደስ፣ ስለ ቤተ ክርስቲያን ሊናገሩ አይገባም። በመጀመሪያ ይህንን ጣዖት ነው ይህን የሰሩትን ነገር ነው ሊያስወግዱ የሚገባው። እንደውም በእናንተ ምክንያት የእግዚአብሔር ስም ባሕዛብ መካከል በርሶ ምክንያት ተሰደበ። በእውነት በጣም ነው የሚያሳዝነው። ኦርቶዶክሳዊት ቤተ ክርስቲያን በእርሶ ምክንያት ተሰደበች። እንዲህ ትንሽ እንኳን አያፍሩም። እንዲ በጣም በጣም ነው ያዘንኩት በእውነት በጣም ልክ አይደለም። በጣም ነውር ነው። ሊታረሙ ነው የሚገባው። ሲኖዶሱ ራሱ አቡነ ገብርኤልና አቡነ በርናባስ ላይ እርምጃ ከመውሰዱ በፊት እርሶ ላይ ነው መውሰድ ይገባ ነበር። እነዚህ የወንጌል አባቶች ናቸው። ምን አደረጉ? ኢየሱስ ብቻውን ያድናል፣ ቤዛችን ነው አሉ። አማላጅ ነው ኢየሱስ ብለው ተናገሩ። መጽሐፉ ይል የለ እንዴ? እውነተኛው ትምህርት ይገፋል፣ ይወገዛል። ነገር ግን የጥንቆላው ነገር ይደገፋል። በጣም ነው የሚያሳዝነው እንደገና መጽሐፍ ስለ ጥንቆላ ሲናገር ዘዳግም 15 11 ላይ አስማተኛ፣ መተተኛም፣ በድግምት የሚጠነቁል መናፍስትን የሚጠራ ጠንቋይ፣ ሙታን ሳቢም በአንተ ዘንድ አይገኝ ነው የሚለው። ስለዚህ እርሶ ከአስማት ጋር ተባብረዋል፣ ከሙታን ሳቢ ጋር ተባብረዋል። በአንተ ዘንድ አይገኝ እያለ እርሶ ይህን እያደረገው የእግዚአብሔርን ቃል ይናገራል። በእውነት በጣም ነው የሚያሳዝነው። እንደውም አስማተኛውን፣ ጠንቋዩን፣ ሟርተኛውን አሳብ ብዳለው ብሎ ነው የሚናገረው። ኢሳይያስ 44 ቁጥር 25 በዚህ ከቀጠሉ ወደ እብደት ሁሉ ሊገቡ ይችላሉ። እኔ አደለውም ያልኩት የእግዚአብሔርን የእግዚአብሔር ቃል ነው የተናገረው። ኢሳይያስ 44 25 አሳብዳለሁ ያሳብዳል እግዚአብሔር። እንደገና ሃይማኖት አበውን መጽሐፍ ጠንቋይ ስርማሽ ቅጠል በጣሽ አትሁን ይላል። ወኢ ትኩን መሰግለ ወኢ መሰርየ ወኢ ትድግ መኑሂ ይግበር ለከ እያለ ይናገራል ዘዳ ሃይማኖት አበው ሃያ